ጤናስጥልን ክብሯን ተመልካቾቻችን፣ ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው የያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። የሐረር ከተማ እግር ኳስ ክለብ ወደ ከፍተኛ ሊግ ማደጉን ተከትሎ ርዕሰ መስተዳደር አቶ ኦርዲን በድሪ የእንኳን ደስ ያላችሁ መልእክት አስተላለፉ። ርዕሰ መስተዳደሩ በማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት በአዲስ አበባ ከተማ በተካሄደው የኢትዮጵያ አንደኛ ሊግ የማጠቃለያ ውድድር ላይ ተሳታፊ የነበረው የሐረር ከተማ ብቸኛ ክለብ አስደናቂ ብቃት በማሳየት የምድቡ መሪ በመሆን ለጥሎ ማለፍ ውድድር ማለፍ መቻሉንና ወደ ከፍተኛ ሊግ ማለፉን ገልጸዋል። ይህ አኩሪድን እንዲመዘገብ ላደረጉ አመራሮች፣ አሰልጣኞች፣ ተጫዋቾችና ደጋፊዎች በክልሉ መንግስት ስም ምስጋናቸውን አቅርበዋል። ርዕሰ መስተዳድሩ አክለውም የሐረር የማንሰራራት ዘመን አሁንም ተጠናክሮ ይቀጥላል ሲሉ መልእክታቸውን አስተላልፈዋል። ሸዋሊድ በጅጅጋ ከተማ ሰላም አንድነትና አብሮነትን በሚያንጸባርቅ መልኩ ተከበረ። የማይዳሰስ የዓለም ቅርስ ሆኖ የተመዘገበው ሸዋሊድ ሁሉን በሚያሳተፍ መልኩ የማክበር ሂደት ተጠናክሮ የሚቀጥል መሆኑን ተገልጿል። በተለይም ደሴ ተጨማሪ አላት።

የሸዋሊድ በዓል በሶማሌ ክልል ጅጅጋ ከተማ ሰላም አንድነትና አብሮነትን በሚያንጸባርቅ መልኩ ተከብሯል። በበዓሉ አከባበር ላይ መልእክት ያስተላለፉት የሀረሪ ብሔራዊ ጉባኤ ምክትል አፈ ጉባኤ ወይዘሮ አሚና አብዱልከሪም በዓለም የሳይንስ የትምህርትና ባህል ድርጅት ዩኔስኮ በማይዳሰስ ቅርስነት የተመዘገበውን ሸዋሊድን ከሁሉም ህዝቦች ጋር አንድነትና አብሮነት በሚያንጸባርቅና ና በሚያጠናክር መልኩ እየተከበረ እንደሚገኝ ገልጸዋል። ይህም የሀገሪቷ ቱሪዝም ፍሰትን ከማሳደግ አንጻር ትልቅ ፋይዳ ያለው መሆኑንም ተናግረዋል። ሸዋሊድ ከሀረር ከተማ ውጪ ሀረሪዎች በሚኖሩበት ከተሞች መከበሩ ከሌሎች ህዝቦች ጋር ያለን ትስስርና ወንድማማችነት ይበልጥ ስለሚያጠናክር ተጠናክሮ ሊቀጥል ይገባል ሲሉም ገልጸዋል። በጅጅጋ ከተማ በተከበረው ሸዋሊድ አከባበር ላይ የተሳተፉት የሶማሌ ክልል ምክትል እርሰ መስተዳድር አቶ ብራሂም እስማኤል ፋራህ ሸዋሊድ ለሀረሪ ህዝብ ሁለተኛ ቤታቸው በሆነችው ጅጅጋ ከተማ መከበሩ ሁለቱ ህዝቦችን አንድነት ከማጠናከር አንጻር ትልቅ ፋይዳ አለው ብለዋል። ከዚህም በተጨማሪ በዓለም ቅርስነት የተመዘገበው ሸዋሊድ ማክበሩ ረጅ ረጅም እድሜ ያለው የህዝቦች ትስስርን ይበልጥ የሚያጠናክር መሆኑን ተናግረዋል። በጂጂጋ ከተማ በተከበረው የሸዋሊድ ክብረ በዓል ላይ የክልሉ ምክትል ርዕሰ መስተዳድር አቶ ኢብራሂም ኡስማን ፈራ፣ የሐረሪ ብሔራዊ ጉባኤ ምክትል አፈ ጉባኤ፣ የሐረሪ ጉባኤ ቋሚ ኮሚቴ አባላትና የጂጂጋና የሐረር ማህበረሰብ ተሳትፈውበታል። በክልሉ ለ43387 ህጻናት የኩፍኝ ክትባት ለመስጠት ዝግጅት ማድረጉን የሐረሪ ክልል ጤና ቢሮ አስታወቀ። ይህም እንዲሳካ ለህብረተሰቡ ተወካዮች ለጤና ኤክስቴንሽን ባለሙያዎችና ለሚመለከታቸው አካላት የግንዛቤ ማስጨበጫ ስልጠና ሰጥቷል። ሄኖክ ግርማ ተጨማሪ ያለው የኩፍንጅ ክትባትን አስመልክቶ ለህብረተሰቡ ተወካዮች የጤና ኤክስቴንሽን ባለሙያዎችና ለሚመለከታቸው አካላት የግንዛቤ ማስጨበጫ ስልጠና ተሰጥቷል። ሐረሪ ክልል ጤና ቢሮ የእናቶችና ህጻናት ጤና አስተባባሪ አቶ የሚናስ አብዲ እንደገለጹት በክልሉ ከዘጠኝ ወር ጀምሮ እስከ አምስት ዓመት ያሉ 43387 ህፃናትን ለማስከተብ ዝግጅት መጠናቀቁን ጠቁመዋል። ክትባቱ በክልሉ ዘጠኝ ወረዳዎች በሚገኙ ጤና ኬላዎች እንደሚሰጥ ተናግረው ከግንቦት ስድስት ጀምሮ ለተከታታይ አስር ቀናት የሚሰጥ መሆኑን ገልጸዋል። ክትባቱ ጎን ለጎንም የምግብ እጥረት ያለባቸው ህጻናት ቤት ለቤት የመለየስ ስራ የሚሰራ መሆኑም ተናግረዋል። የኩፍኝ ክትባት ዘመቻው በቀጣይ የግንቦት ስድስት ጀምሮ ለአስር ቀን ተከታታይ ወደ አርባ ሶስት ሺህ ሶስት መቶ ሰማኒያ ሰባት የሚሆኑ ህጻናቶቹን ለመከተብ ታቅዷል። ስለዚህ ይሄ ክትባት ዘመቻው ላይ የተቀናጀ አገልግሎቶች አሉ። የተቀናጀ አገልግሎቶች ህጻናቶች ከአምስት ከ ከዘጠኝ ወር እስከ ሃምሳ ዘጠኝ እድሜ ወር ውስጥ ያሉት ወይም ከዘጠኝ ወር እስከ አምስት ዓመት ያሉት ህጻናቶች አገልግሎቱ ይሰጣቸዋል። ይህ አገልግሎት የሚያገኙት የኩፍኝ ክትባት ዘጠነኛ ወር ላይ የሚሰጠው የክትባት አይነት ነው። መደበኛነት እየተሰጠ ያለው ክትባት ራሱ ነው የሚሰጠው እና ሌላ አዲስ ክትባት የመጣ ነገር የለም። ግን ከዚህ ጎን ለጎን ተያይዘው የሚሰጠው አገልግሎት አለ። ይህ አገልግሎት አንደኛው የስርዓተ ምግብ በምግብ ምክንያት የተጎዱ ህጻናቶች ልየታ ይደረጋል። ልየታ ተደርጎ ወደ አገልግሎት ሊንክ ይደረጋል ማለት ነው። አገልግሎቱን እንዲያገኙ የምግብ እጥረት ካለባቸው ከሌላው የቪታሚን ኤ እንክብል አገልግሎቶች ይሰጣችኋሉ ማለት ነው። የክትባት ዘመቻው የተሳካ እንዲሆን ሁሉም ጉዳዩ የሚመለከታቸው አካላት፣ የሃይማኖት አባቶች፣ የህብረተሰብ ተወካዮች፣ ትምህርት ቤቶችና ጤና ኤክስቴንሽን ባለሙያዎች ግንዛቤ እንዲያገኙ መደረጉንም ጨምረው ገልጸዋል። መከተብ ያለባቸው ህጻናት ሁሉ እንዲከተቡ በቅንጅት ሊሰራ ይገባል ሲሉም ተናግረዋል። እንደ ይህንን የአቅም ግንባታ ስልጠና በተዋረድ በጤና ኤክስቴንሽኖቹም ጨምሮ ለአሁን ከወረዳ አካባቢ የሚሰሩ ጤና ጽህፈት ቤቶችና ሱፐርቫይዘሮቹም ጨምሮ የእናቶችና ህጻናት ክፍል ያሉ የተወጣጡ ባለሙያዎች የቅድመ ዝግጅት ስልጠና ተሰጥቷቸዋል። ይህንን ስልጠና ወስዶ በተዋረድ ይህንን ዘመቻ ይጀምራሉ ማለት ነው። ይህንን ዘመቻ ሲጀምሩ በጥንቃቄ በተሞላበት ይህንን መስራት ይችላሉ ማለት ነው። ሁሉም የክልል ውስጥ ያሉት ህጻናቶች ይህን አገልግሎት እንዲያገኙና የዚህ አገልግሎት ተጠቃሚ እንዲሆኑ አደራ ጭምር አሳስባለሁ። ለምን ይሄ አገልግሎት ተቀናይቶ ነው መጣው ከኩፍኝ ክትባት ብቻም ሳይሆን፣ ሌሎችም አገልግሎቱም ስላለበት ይህን ማህበረሰብ አውቆ በክትባት ጣቢያዎቹ ሁሉ ላይ በሚሰጠው የኩፍኝ ክትባት ዘመቻ ላይ ልጆቻቸውን እንዲያስከትቡና ይሄ ማጠናከሪያ ነው ይህን ክትባት ሲከተቡ የልጆቹ አቅም የመከላከል አቅማቸው እንዲያሳድግላቸው ነው የተፈለገው እንጂ ሌላ ምንም ነገር አይደለም። ህብረተሰቡ በተያዘለት ጊዜ ህጻናትን በማስከተብ ኃላፊነቱን ሊወጣ ይገባል ሲሉም ተናግረዋል። በሀረሪ ክልል ከባለሶስት እግር የከተማ ታክሲ አገልግሎት አሰጣት ጋር በተያያዘ ውጤታማ ተግባራት እየተከናወኑ እንደሚገኝ የክልሉ ፖሊስ ኮሚሽን አስታወቀ። ከተሽከርካሪ አገልግሎት ጋር በተያያዘ ማህበረሰቡ የሚያነሳቸውን ጥያቄዎች አግባቡ ለመመለስ ከታክሲ ማህበራት ጋር በቅንጅት እየተሰራ እንደሚገኝም ገልጸዋል። ፍቃዱ በላይ በዝርዝር ያቀርበዋል። በክልሉ ፖሊስ ኮሚሽን የትራፊክ ቁጥጥር ዳይሬክተር ኮማንደር ሙክታር አብዶሽ እንደገለጹት በክልሉ ከትራፊክ ቁጥጥርና ደህንነት አገልግሎት ጋር በተያያዘ ውጤታማ ስራ እየተከናወነ እንደሚገኝ ገልጸዋል። ከተሽከርካሪ አገልግሎት ጋር በተያያዘ ማህበረሰቡ የሚያነሳቸውን ጥያቄዎች በአግባቡ ለመመለስ እየተሰራ እንደሚገኝ ጠቆሙም። ለዚህም ከተሽከርካሪ ታፔላ ስምሪት፣ ከታሪፍ ቁጥጥርና ክትትል ጋር ተያይዞ ከታክሲ ማህበራት ጋር በቅንጅት እየሰራን እንገኛለን ብለዋል። ያው ዋናው እኛ ይቆም ነው ለህብረተሰቡ ነው። ህብረተሰቡ ደግሞ ሰላማዊ የሆነ የትራፊክ እንቅስቃሴ ፍሰቱን ኖሮት ሰርፊስ የማግኘት ግዴታ አለባቸው። እና አሽከርካሪዎች ብዙም ጊዜ ያው ህብረተሰቡ ባጃጅን አያውቀውም፣ በኮንትራት ነው የሚወስደው። አይደለም በትራንስፖርት ደንብ በወጣው መሰረት ባለሶስት እግር ለማንኛውም ህብረተሰብ ሰርፊስ የመስጠት ግዴታ አለባቸው። በአሁኑ ጊዜ ያው የተስተካከለበት ሁኔታ አለ። ከማህበራት ጋር በቅንጅት በመስራት ሁኔታ ነሌቅ ማህበር ራሳቸው ከሶስት መቶ እስከ አራት መቶ ድረስ ነው ያላቸው ባጃጅ ያንን ባጃጅ በማሰለፍ ለህብረተሰቡ በትክክለኛው በታሪፉ መሰረት በሸንኮር አካባቢ፣ ቀለነባ አካባቢ እንዲሁም አንደኛ መንገድ አካባቢ ህብረተሰቡን በዛበት ቦታ ላይ ሰርፊስ እየሰጡ ነው ያሉት። እኛም ከነሱ ጎናቸው ሆነን እነሱን እየተባበርን ነው ያለነው። ከባለ ሶስት እግር የከተማ ታክሲ አገልግሎት ጋር ተያይዞም አሽከርካሪዎቹ በወጣላቸው ታሪፍ መሰረት ለህብረተሰቡ አገልግሎት እንዲሰጡ ለማስቻል በትኩረት እየተሰራ ይገኛል ሲሉ አክለዋል። በቀጣይም አሽከርካሪዎች በተቀመጠላቸው ህግና መመሪያ መሰረት አገልግሎት መስጠት እንደሚገባቸው ገልጸው ህጉን በሚተላለፉ አሽከርካሪዎች ላይ ህጋዊ እርምጃ ይወሰዳልም ብለዋል። ስለዚህ ህብረተሰቡ ለእኛ የምንጠብቀው ምንድን ነው? ለእኛ መጠቆም አለባቸው። ታሪፍ ጭማሪ ቢያደርጉባቸው ለኛ መንገር አለበት። ከመንግስቱ ውጪ ማንኙም ሰው የራሱን ታሪፍ መጨመር አይችልም። ስለዚህ ህጋዊ ሆኖ እንቅስቃሴ እንዲያደርጉ በራሳችን እኛም ቁጥጥር እያደረገ ያለ ነው ማለት ነው። አዎ ብዙ ጊዜ ያው ህብረተሰቡ ችላ ይላል። አስር ብር ሰጥቶ ሶስት ብር መልስ ትቻለው ምል በፍላጎት የሚያደርግ አለ። እኛ እያንዳንዱ መኪና አቁመን ስንት ነው ያስከፈልከው ብለ እንጠይቃለን። ህብረተሰቡ ግን እኛ መተባበር መቻል አለበት። ፖሊስ ያለ ህብረተሰብ ምንም ሊሰራ አይችልም። ህብረተሰቡ ወሳኝ ነው ለኛ ስለዚህ ለኛ ጥቆማ መስጠት አለበት። ታርጋውን ከሱ ጋር ጭቅጭቅ ማድረግ የለበትም። ያለ ታሪፍ ቢያስከፍለው ወርዶ ለኛ መንገር አለበት እኛ ደግሞ በዛ አመት ተሽከርካሪ ላይ እርምጃችን እንወስዳለን የምል እንትን ነው ያለን። ረዳት ኢንስፔክተር ተስቲ ኢብራሂም በበኩላቸው ማህበረሰቡ በተገቢውና ህጋዊ በሆነ መንገድ የትራንስፖርት አገልግሎትን በበቂ ሁኔታ እንዲያገኝ ለማስቻል ከባለድርሻ አካላት ጋር በቅንጅት እየተሰራ እንደሚገኝ ገልጸዋል። ህዝቡ አብዛኛቸውን አሁን ትራንስፖርት ያጡት አጠቃላይ በሚኒባስ ሸዋበር ላይ ያሉት ሚኒባሶች እና ቅጥቅጣይ ሱዚዎች የግል መኪናዎች እነሱ ላይ ስድስት ሰዓትና ጠዋት በትምህርት ሰዓት እና መግቢያ ሰዓትና የመንግስት ሰራተኛ የሚገባበትን የሚወጣበት ሰዓት ላይ እያንዳንዱን በሸዋበር አካባቢ ሄደን ሚኒባስ ባዶ ሚኒባስን አስገድደንም በፍቅርም እኛ የሚተባበሩ ሹፌሮች አሉ እነሱን ይዘን አብዛኛቸውን እዛ ሄደን እነሱን እያሳፈር ነው የምንሄደው። ከተሽከርካሪ አገልግሎትና ቁጥጥር ጋር በተያያዘ ከክልሉ መንገድ ልማትና ትራንስፖርት ቢሮ ጋር በቅንጅት እየሰራ እንገኛለን ሲሉ የገለጹ ደግሞ የኔሌቅ የባለ ሶስት እግር አሽከርካሪዎች ማህበር ሰብሳቢ የሆኑት አቶ መስፍን ብርሃኑ ናቸው። ያው እንደ ታክሲ ማህበር ዛሬ እየሰጠን ያለነው አገልግሎት ሁሉም ተሽከርካሪዎች ቲቢኤስ ፎርስም ሳይለይ ሁሉም በመስመራቸው እየገቡ በታሪፍ አገልግሎት እንዲሰጡ እያደረገን ያለ ነው። ያው አገልግሎት የሰጠን ያለነበት ቦታ ያው ከተማው ላይ አሉ የሚባሉ ሰው የሚበዛባቸው ቦታዎች ላይ፣ ሎድ ያለባቸው ቦታዎች ላይ አባሎቻችንን በማሰማራት ከትራፊክ ፖሊሶቻችን ጋርና ከመንገድ ትራንስፖርት ጋር በቅንጅት በመሆን አገልግሎቱን እየሰጠን እንገኛለን። በቀጣይ መሰል ተግባራትን አጠናክረው እንደሚቀጥሉ የገለጹት ሰብሳቢው ሌሎች ማህበራትም በዚህ በጎ ተግባር ተሳትፏቸውን እንዲያጠናክሩም ጠይቀዋል። ደም በመለገስ ክቡር የሆነውን የሰው ልጅ ህይወት እንታደግ ሲሉ የሀረር ጤና ሳይንስ ኮሌጅ ተማሪዎች ጥሪ አቀረቡ። የሀረር ጤና ሳይንስ ኮሌጅ ለሁለት ተከታታይ ቀናት የሚቆይ የደም ልገሳ መርሃ ግብር በዛሬ በዛሬው ዕለት አዘጋጅቷል። አብስራ አስተግድ በዝርዝር ታቀርበዋለች። የሀረር ጤና ሳይንስ ኮሌጅ ለሁለት ተከታታይ ቀናት የሚቆይ የደም ልገሳ መርሃ ግብር በዛሬው ዕለት ታዘጋጅቷል። በመርሃ ግብሩ የሀረር ጤና ሳይንስ ኮሌጅ ምክትል ኃላፊ ዶክተር አብዱል ሀኪም ኢምራን ኮሌጁ ደም መለገስ ባህሉ ማድረጉን በመግለጽ በክልላችንም ሆነ እንደ ሀገር በደም እጦት የሚሞቱትን እናት ቁጥር ለመቀነስ ትኩረት ተሰጥቶት እየተሰራ እንደሚገኝ ገልጸዋል። በአሁኑ ጊዜ በተለይ ከወሊድ ጋር ተያይዞ በደም መፍሰስ የሚሞቱትን እናቶች ህይወት ለመታደግ በሚደረገው ጥረት ኮሌጁ ኃላፊነቱን በመወጣት ላይ እንዳለም ገልጸዋል። ብዙ ጊዜ እንደ ሀገር መረዳዳት፣ መተጋገስ፣ አብሮ መቆም የሚለው ነገር ደምን የሚያክል ነገር የለም። በቁሳቁስም ሰዎችን ትረጃለሽ፣ አብሮሽ ትቆሚያለሽ፣ አብሮነትሽን ታሳያለሽ፣ ለህዝብሽ፣ ማለት ነው ለዜጋሽ። ግን የራስሽን ደም አንስተሽ መስጠትን ደግሞ የሚያክል ከዚህ በላይ ሚዛን የሚደፋ ነገር የለም እና በተለይ በተለይ የአንድን ሰውን ህይወት ሊያድን ሊያተርፍ የሚችል ነገር ስለሆነ ደም በጣም አስፈላጊ ነው ማለት ነው። ደም በመለገስ ህይወትን ከማትረፍ ባለፈ የራስንም ጤና መጠበቅ እንደሚቻል የገለጹት ምክትል ኃላፊው ይህም በመረዳት ሁሉም በየአቅራቢያው ባለው የሕክምና ማዕከል እንዲለግሱ ሲሉ መልእክታቸውንም አስተላልፈዋል። ለማህበረሰቡ እንግዲህ ያለኝ መልእክት በጣም ሰፊ ነው። ይህም ተማሪው ነው፣ ይህም እዚህ ያለው አስተማሪው ነው። የማህበረሰቡ አካል እና እዚህ ጋር እኛ በምንሰጠው እውቀት ማህበረሰቡን በየሰፈራቸው መቀየር ይኖርባቸዋል። እንደዚህ ነው የደም ነገር ብለው በሄዱበት ቦታ ተማሪዎቻችን እንደ አምባሳደር ሆኖ ይህን ነገር መቀየር ይኖርባቸዋል፣ ሰፈራቸውን፣ ህዝቡን። በእለቱ ደም የለገሱ ተማሪዎች በበኩላቸው እኛ የምንለግሰው መጠነኛ ደም አንድን እናት ህይወት ማትረፍ ስለሚችል በመለገሳችን ደስተኛንን፣ ሲሉም ተናግረዋል። ደም መለገስ ምንም አይነት ጉዳት የሌለው በመሆኑ ሁሉም የህብረተሰብ ክፍል በመረዳት ክቡር የሆነውን የሰው ልጅ ህይወት በትብብር ማትረፍ ስለሚቻል ሁሉም ቢለግሱ፣ ሲሉ መልእክታቸውንም አስተላልፈዋል። ደም በመለገሴ ደስታ ነው የሚሰማኝ አንዲት እናት ደማታ ከምትሰቃየው ስቃይ በእኔ ምክንያት በመትረፏ ደስታ ነው የሚሰማኝ። እና ሌሎች ሰዎችም እንዲለግሱ አበረታታለሁ ነው። ምንም የምትጎድሉ ነገር የለም፣ ያው ደም ይተካል። ስለዚህ ይለግሱ፣ አያምን፣ ይለግሱ ነው ለ የሰው ህይወት ማስረፍ በመቻሉ እኔ ደስተኛ ነኝ። ይህን ነገር በማድረግ ደስተኛ ነኝ። በመቶ ሀያ ቀን ወይ በዘጠና ቀን ያው መቀየሩ ስለማይቀር ብናደርገው ለራሳችንም ጥቅም እንጂ ጉዳት የለውም። ና ይህን ማድረጋችን ልክ ነው የሚሆነው። ያው ደም ከዚህ በፊት ለግሻለሁ። ዛሬ አራተኛ ነው ደም ስለግስ፣ ያው በጣም ደስ ይላል። የሰውን ህይወት ማዳን የመሰለ ነገር የለምና እኔ በጣም ደስተኛ ነኝ ደም በመለገሴ። ደም መለገስ ምንም ጉዳት እንደሌለው ነው እኔን በራሴ ላይ እንዳየሁት ማለት ነው። ምንም ጉዳት የለውም። በእርግጥ ብዙዎቻችን ግን ደም ለግሱ ሲባል የሆነ ውስጣችን ያለው ፍርሃት አለ ወይ መሞት ወይ ደግሞ በቃ ሌላ ለሌላ መም እንደምንጋለጥ ነገር ስለዚህ ደም መለገስ ለራስ ሽም ጤና የሰውንም ህይወት ማትረፍ እንዳለ ሆኖ እኔ እንደኔ ቢለግሱት ጥሩ ነው። ደም ልገሳው ለሁለት ተከታታይ ቀናት እንደሚቀጥልም ከመርሃ ግብሩ ለመረዳት ተችሏል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ፣ በውጪ ቀጥተኛ ኢንቨስትመንት ሂደት ላይ የነበሩ ፈተናዎች በማረም በዘርፉ ምቹ መደላደል መፍጠር ተችሏል ሲሉ ፕሬዝዳንት አያዝ ቀስላሴ ገለጹ። በሌላ ዜና የዜጎችን ዓለም አቀፍ ተወዳዳሪነት ለማሳደግ ኢትዮጵያ በነጻ እንዲቀርብ ያደረገችው የኮደር ስልጠና ከፍተኛ የውጭ ምንዛሬ የሚጠይቅ መሆኑን የኢኖቬሽን እና ቴክኖሎጂ ሚኒስትር አማካሪ ዶክተር አብዮት ባይ አስገነዘቡ። እነዚህንና ምስል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርበዋለች። በውጭ ቀጥተኛ ኢንቨስትመንት ሂደት ላይ የነበሩ ፈተናዎችን በማረም በዘርፉ ምቹ መደላደል መፍጠር ተችሏል ሲሉ ፕሬዚዳንት ታዬ አጽቀሥላሴ ገልጸዋል። ሶስተኛው ኢንቨስት ኢትዮጵያ 2025 ዓለም አቀፍ የኢንቨስትመንት ፎረም በአዲስ አበባ የተካሄደ ይገኛል። ፕሬዚዳንት ታዬ አጽቀሥላሴ በፎረሙ ላይ እንደገለጹት ባለፉት ዓመታት እድገትን ለማስቀጠል የውጭ ቀጥተኛ ኢንቨስትመንትን ለመሳብና መዋቅራዊ ለውጥ ለማምጣት የሚያስችሉ ማሻሻያዎች ተደርገዋል። ይህም ኢትዮጵያ ለኢንቨስትመንት ካላት ምቹ አቅም ጋር ተዳምሮ ሀገሪቱን ተመራጭ እንድትሆን ያደርጋታል ነው ያሉት። ኢትዮጵያ በ2030 ከ አፍሪካ በምጣኔ ሀብቷ ቀዳሚ ለመሆን ራይ መያዟን ጠቅሰው ለዚህ ያገዝ ዘንድ ለኢንቨስትመንት ዘርፍ መንግስት ከፍተኛ ትኩረት ሰጥቶ እየሰራ እንደሆነ አንስተዋል። በውጭ ቀጥተኛ ኢንቨስትመንት ውጤት ለማምጣት በሶስት መሰረታዊ ጉዳዮች ላይ ትኩረት መደረጉን ጠቁመው ፖሊሲዎችን ምቹ ማድረግ፣ መሰረተ ልማቶችን ማስፋትና ቀልጣፋ ግንኙነት እንዲኖር ማስቻል ዋና ዋና ነጥቦች መሆናቸውን ገልጸዋል። የዜጎችን ዓለም አቀፍ ተወዳዳሪነት ለማሳደግ ኢትዮጵያ በነጻ እንዲቀርብ ያደረገችው የኮደርስ ስልጠና ከፍተኛ የውጭ ምንዛሬ የሚጠይቅ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስትር አማካሪ ዶክተር አብዮት ባዩ አስገነዘቡ። የአምስት ሚሊዮን የኢትዮጵያ ኮደሮች ፕሮግራም ወጣቶች የዲጂታል ክህሎት ኖሯቸው በዲጂታል ኢኮኖሚ ውስጥ ትርጉም ያለው ተሳትፎ እንዲያደርጉ ያስችላል ብለዋል። አማካሪው የሚሰጡ ስልጠናዎችም በፕሮግራሚንግ፣ በዳታ ሳይንስና በአርቲፊሻል ኢንተለጀንስ ላይ የሚያተኩሩ መሆናቸውን አብራርተዋል። በተለያዩ የስራ መስኮች አዳዲስ እድሎችን ለመፍጠር አሁን እየተሰሩ ያሉ ስራዎችን በዲጂታል ለመደግፍና ተወዳዳሪ ለመሆን ስልጠና እንደሚያግዝም ተናግረዋል። እነዚህን ስልጠናዎች ግለሰቦች በውጭ ምንዛሬ ክፍያ በመፈጸም የሚያገኛቸው መሆናቸውን ገልጸው ይህ ለአብዛኛው የሀገራችን ወጣት አዳጋች መሆኑን በመገንዘብ መንግስት በነጻ ማቅረቡን አስታውቀዋል። ኢትዮጵያውያን ወጣቶችም እድሉን በነጻ እንዲጠቀሙ ጥሪ አቅርበዋል። ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ ግንቦት አምስትና ስድስት ቀን 2017 ዓ ም በአዲስ አበባ እንደሚካሄድ የኢትዮጵያ የሃይማኖት ተቋማት ጉባኤ አስታውቋል። ጉባኤው ከጂ20 ኢንተርፌስ ፎረም ከአፍሪካ ህብረትና በአፍሪካ ህብረት ስር ከሚገኙ የተለያዩ ተቋማት ጋር በትብብር የተዘጋጀ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች፣ ዓለም አቀፍ የሃይማኖት መሪዎች፣ ምሁራን፣ በአህጉር አቀፍና ዓለም አቀፍ ደረጃ የሚገኙ መንግስታዊና መንግስታዊ ያልሆኑ ተቋማት መሪዎችና ሌሎችም ይሳተፉበታል። እንዲሁም ከተለያዩ የዓለም ሀገራት ከ ከሰማኒያ በላይ የሚሆኑ የእምነት ተቋማት መሪዎች፣ የባህል መሪዎች፣ ተጽዕኖ ፈጣሪ ግለሰቦችና ምሁራን በጉባኤው ለመሳተፍ አዲስ አበባ እየገቡ ይገኛሉ። የጉባኤው ተሳታፊዎች የኢትዮጵያን የሃይማኖት መከባበርና የአብሮነት ልምድ እንደሚቀስሙና በመዲናዋ እየተከናወኑ የሚገኙ የልማት ስራዎችና ታሪካዊ ቦታዎችን እንደሚጎበኙ የኢትዮጵያ ሃይማኖት ተቋማት ጉባኤ መረጃ ጠቁመዋል። የቱሪዝም ኢንዱስትሪ ተዋናዮች በጂኦ ፓርኮችና ጂኦ ቱሪዝም ላይ ያላቸውን ግንዛቤ ማሳደግ ለዘርፉ እድገት ወሳኝ መሆኑን የቱሪዝም ሚኒስትር ሰላማዊት ካሳ ገልጸዋል። ቱሪዝም ሚኒስቴር ከተባበሩት መንግስታት የትምህርት የሳይንስ ና የባህል ድርጅት ዩኔስኮ ጋር የዩኔስኮ ዓለም አቀፍ ጂኦ ፓርኮችና ጂኦ ቱሪዝም ለዘላቂ ልማት ያላቸው ሚና በሚል መሪ ሀሳብ የተዘጋጀው አውደ ጥናት እየተካሄደ ነው። የቱሪዝም ሚኒስትር ሰላማዊት ካሳ በዚህ ጊዜ እንደገለጹት መንግስት ትኩረት ከሰጣቸው አምስት የኢኮኖሚ አውታሮች አንዱ ቱሪዝም ነው። ዘርፉ የሚጠበቅበትን ያህል ለሀገር እድገት እንዲያበረክት እየተመራ እንዳ አንስተው ይህም በተሰጠው ትኩረት ልክ ያሉ እድሎችን ለማዳበርና ለማስተዋወቅ አስተዋጽኦ ፈጥሯል ያሉት የቱሪዝም ኢንዱስትሪ ተዋናዮችን በጂኦ ፓርኮችና ጂኦ ቱሪዝም ላይ ያላቸውን ግንዛቤ ማሳደግ ለዘርፉ ዘላቂ ልማት ወሳኝ መሆኑንም ተናግረዋል። የዛሬው መድረክም የዩኔስኮ ግሎባል ጂኦ ፓርክስና ጂኦ ቱሪዝም ጽንሰ ሀሳብን ለማስተዋወቅ ያግዛል ያሉት ክብሯን፣ →ክቡራን ተመልካቾቻችን ከሐረር ቲቪ ለሰዓቱ የነበሩን ዜናዎች እየተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መስተናዶች ጋር መልካም ቆይታ።